ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በተለይ እህቶች ማለት ነው፣ እናንተ ጋር ትኩረት ያደርጋል። ቪዲዮውን እስከ መጨረሻ ተከታትላችሁ ያለውን ነገር አብረን እንቆያለን ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሌዳና ናችሁ ሆይ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ወደ ቤት የተቀላቀሉ ውድ ቤተሰቦች ደግሞ ላይክ እና ሸር እያደረጋችሁ አበረታቱ። ሁላችሁንም አመሰግናለሁ ማለት ነው። ስለምታበረታቱኝ እጅግ አድርጌ ነው አመሰግነው። እንግዲህ ዛሬ ይዤላችሁ የመጣሁት እህቶቼ ብያለሁኝ፣ ግን ሁሉንም ያጠቃልላል። ግን በተለይ እህቶቼ ትኩረት አደርጋለሁ ማለት ነው። ምክንያቱም አረብ ሀገር ያለን እህቶች በጣም እየተጎዳን ስለሆነ ይህን ነገር ደግሞ እያወቁ አጠፉ እንዳንሆን እራሳችንን መጠበቅ አለብን ማለት ነው። እሱ ነገር ምንድን ነው ወደሚለው ስንሄድ አረብ አገር ላይ አሁን ላይ በተለይ ያለን እህቶች ማለት ነው ኦንላይን እንዳራችሁ እናጋባችሁ እያሉ ብዙ ቦታ ላይ ሶሻል ሚዲያ ላይ እንደምታውን ነው። በተለይ ሰሞኑን በጣም በዝቷል ማለት ነው። በጣም በዝቷል ማለት ነው። ሜዲያ ላይ የመጣ ትዳር ሜዲያ ላይ ነው የሚቀረው እህቶች እራሳችሁን ጠብቁ። ይሄ ነገር ደግሞ ከሀራም መጠበቃችን ሳይሆን ወደ ሀራም እየሄድን ነው ማለት ነው። አንዲት ሴሌ አርፋት ምትሰራበት አርፋት ተቀመጠችበት፣ ኦላይ እኛ እንድራችኋለን እኛ እናጋባችኋለን እያሉ የሚጎተጉቷችሁ ወይም ሶሻል ሚዲያ ላይ የምትሰሙትን አምናችሁ አትግቡ። ከዛ ነገር መራቅ አለባችሁ ማለት ነው። ትዳር የሚመጣው ባላህ ነው፣ ግን ስበቡ እኛም ማድረስ አለብን። ኦንላይን ትዳር ደግሞ ኦንላይን ነው የሚቀረው ማለት ነው። መጀመሪያ እነዛ ሰዎች በምን ምክንያት ነው እንደዚህ ነገር ይህን አጀንዳ ይዘው የመጡት ብለን ራሳችንን መጠየቅ አለብን ማለት ነው። ሁለተኛ ነገር ደግሞ እኛ በኦንላይን ትዳር ይዘን ትዳራችን ትዳር ይሆናል ብለን እራሳችንን መጠየቅ አለብን። አሁን ባለንበት ጊዜ እንኳን በሚዲያ የመጣ ትዳር እዛው ቤተሰብ ጋር የምንተዋወቀው አብረን ያደግነው እንደዛ ትውውቅ ያለንም ትዳር ጥንካሬ የለውም ማለት ነው። እና እህቶቼ በተለይ ሴት ህቶቼ አትበሉ ማለት ነው። የታውቀሹ ነው ስለ እሱ ታውቂያለሽ? ምን ላይ ነው? ሌላ ሚስት አለው፣ ሌላ ትዳር አለው፣ ሌላ ህይወት አለው፣ ልጆች አሉት፣ ምንም የምታውቂው ነገር የለ። ወንዶች አሁን ላይ በጣም ብልጥ ናቸው ማለት ነው። ሴትን ልጅ በምን መንገድ ሂደት፣ በምን መንገድ እንብላል፣ በምን መንገድ እንጉዳት ስለሆነ፣ እባካችሁ እህቶቼ ከዚህ ነገር ላይ ብትወጡ ጥሩ ነው ማለት ነው። ምክንያቱም ሴቶች እየተጎዳና ያለ ነው ማለት ነው። ትዳር ደግሞ በአላህና በአላህ ብቻ ነው። አላህ ያመጣል። እሱ የጻፈልንን እናገኝባለን እሱ የጻፈልንን እንኖራለን ማለት ነው። እኛ አረብ ሀገር ሁነን ትዳር ፈልጌያለሁ ማግባት እፈልጋለሁ። እሺ እሱ በተለይ ማለት ነው፣ በተለይ ስዴት ሆነ እንዴት ትዳር እናስባለን? ስንት እህቶቻችን ናቸው የሚያለቅሱት? በጣም ብዙ ወንዶች እስኪው ማለት ነው። በተለይ ኢትዮጵያ ያሉ ወንዶች ምን አይነት ትዳር ነው የምትፈልጉት ሲባሉ ከኢትዮጵያ ውጭ ሆነ ለምን ይመስላችኋል? እናንተን እኮ እንዲያሽከል ያሽከረከሯችሁ ነው ማለት ነው እንደ አሽከር ሊያሽከረክሯቸው እሱ ኢትዮጵያ ተቀምጦ አንቺ ዝህ መከራሽን እየበላሽ ትሠሪያለሽ ያ ደግሞ የኩሉ ይሆናል ማን ተጎዳ አንቺ ማን ተጠቀመ ወንዶ ማለት ነው ስለዚህ እህቶቼ ልብ በሉ ነገሮችን ከማድረጋችን በፊት ከመራመዳችን በፊት መጀመሪያ ዘወር ብለንን ትላንት የት ነበርኩ ይሄ ነገር ትክክል ነኝ አይደለሁም ደግሞ ትክክል አይደለም እውነት ለማውራት ይሄ ነገር ትክክል አይደለም በሜዲያ ትዳር የለም ማለት ነው። እውነት ለማውራት ቤተሰብ ፈቅዶ ቤተሰብ አውቆት ስለዛ ሰውዬ ማንነት ታውቆ ትዳር የሚገባው እንግዲህ፣ አገራችን ኢትዮጵያ ውስጥ እንደዚህ ነው። ይሄ የሀገራችን ደንብ ወግም ግዴታም ስለሆነ ማለት ነው። እና የማታውቁትን ሰው በሶሻል ሜዲያ አስተዋውቋቸው፣ እሺ ታወቀ፣ እሷ መስፈርቴን ታሟላለች፣ መስፈርቱን መስፈርቴን አሟልቷል ብለሽ ገባሽ። ከዛስ? በውስጥ ትለዋወጣላችሁ፣ ቁጥር ተለዋወጡ ተባላችሁ። እሺ ከዛስ? ሐራም ገባችሁ። ከሐራም እንጠበቃለሁ ሳይሆን ወዲህ ሐራም እንግባ እያላችሁ ስለምትሄዱ እባካችሁ ስራችሁን አርፋችሁ ስሩ። ትዳር ከፈለጋችሁ ህይወት አምሮኛል በቀኝ ስዴ ካላችሁ አገራችሁ ሂዳችሁ የምትፈልጉትን መርጣችሁ ተስማምታችሁ አግቡ። አረብ ሀገር ላይ ሆናችሁ ትዳር አትያዙ። ስንት እህቶች ናቸው የሚያለቅሱት? ስንት እህቶች ማለት ነው ገንዘቤን በልቶ አሻ ላይ ጣለኝ፣ ልጅ ወልዶ ልጁን ትቶ ጠፋ፣ አስወጣኝ፣ አባረረኝ፣ ቀጠቀጠኝ እያሉ ብዙ እናቶች ብዙ እህቶች እያለቀሱ እየሰማን ማለት ነው። እና እንዴት ነው የምታዩት? ወጣትነታችንን መጠቀም ባለብን ነገር እንጠቀም ለመጥፎ ነገር ሳይሆን መሮጥ ያለብን ለእኛ ለሚጠቅመን ነገር፣ ዛሬ ዱኒያም ላይ ተጠቅመን ነገ ደግሞ አኪራ ይዘን የምንሄደውን ነገር እንጠቀም ማለት ነው። እና ውድ እህቶች ማለት ነው ከዚህ ነገር ብትቆጠቡ ጥሩ ነው። እንደዚህ አይነት ነገር ለማንም አይጠቅምም። በሜዲያ የመጣ ትዳር በሜዲያ ነው የሚቀርብ። ገንዘብሽን በልቶ በልቶ መጨረሻ ላይ ጎዳና ታወጫለሽ። አረብ ሀገር ስትቃጠል ይከርመሽ ጥሩ ህይወት እኖራለሁ እያልሽ ስትንገላች ከርመሽ ዝህ አሁን ላይ ወንዶቹ ልንገራችሁ ማለት ነው እውነቴን ነው መላችሁ አሁን ላይ እኔ ሁሉንም እያልኩ አይደለም በጣም ደጋግ ወንድሞች ስላሉ አብዛኛዎቹ ወንዶች ደግሞ ኢትዮጵያ ያሉት እናንተ አረብ ሀገር ዝትሰራላችሁ በዛ በዚህ ይልና ይግባባሻል ኒካነሰር ይላል ኒካ ካሰረ በኋላ ዝትሰር ያለሽ ኢትዮጵያ ሆ ያለሽን ነገር ካጠራ በኋላ መምጣት አለብሽ መውለድ ያለብን ነይ ነይልና ትግብ ያለሽ እዛ ያለችሽን በሙሉ ከዛ ከዚህ እያደረገ ያጣዲፍ ያጣዲፍ፣ ና ቦታ ታለሽ ቦታሽን ያሸጥሻል። ቤት ካለሽ ቤትሽን ያሸጥሻል። በደንብ አጣጥሞ ከበላ በኋላ አልፈልግሽም ይልሻል። ቆዲያሽ ተቀረ በኋላ ማለት ነው አልፈልግሽም ይላል። ምርጫውን እሱ ይይዞ ይሄዳል። አንቺ ሳ ሁሌ እንዲያከብሽ ተመልሰሽ ወዴት ትመጫለሽ? ወዴት ስደት ማለት ነው። እንደዚህ ከመሆንሽ በፊት እህቴ ልብ ብላችሁ ሁላችሁም አስቡበት። ትዳር ላይ ደግሞ ስትይዙ አገራችሁ ሂዳችሁ ለማናበቱ ብላችሁ ነው እዚህ ሁናችሁ የምትይዙት። ማን ሊጠቀም? እናንተ የምትጠቀሙት ነገር የለም። እዚህ ቦታ ላይ ማንም የሚጠቀሙ የለም። ወንዶቹ ናቸው የሚጠቀሙት። የሆነ ጸብ ቢፈጠር ያኩሌ ይላል ምንም ላቡ ጠብሳትል እንድጠብሳትል እንትን ያለውን ገንዘብ የራሴ የኩሌ ነው ይላል ማለት ነው። ስትቃጣይ ምግብ ምሰሪውን በእንትን ስትቃጣይ ለፍተሽ ያመጣሽውን ገንዘብ የኩሌ ከፍልብሻ ማለት ነው። ስለዚህ ወንዶችን አትቀልቡ፣ ለወንዶች ጡረተኛ አትሆኑ፣ እነሱን አትጡሩ፣ እራሳችሁን ቻሉ። ጤና ካላችሁ እርዝቅ ባላህ እጅ ነው እሱ የፈቀደውን ይሰጣችኋል ማለት ነው። እና ውድ ቤተሰቦች ብዙ እህቶች ሶሻል ሚዲያ ላይ እየተሸወዱ ነው ያሉት። አላህ ይጠብቀን፣ ራሳችሁን ጠብቁ። እና እንግዲህ ቪዲዮ ከተመቻችሁ ላይክ እና ሸር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ አድርጉኝ፣ ምንም አይከፈልበትም። ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሳተውኝ ደግሞ እንዳስተካክል ንገሩኝ። እና እንግዲህ ፈጣሪ በሰላም ለሀገራችን ያውቅና፣ ሁላችንንም ያለንበት ነገር በጣም ያሳዝናል። ያለን የምንጎዳው እኛን አላህ ነገሮችን ያስተካክልልን እንላለን። በተረፈ እንግዲህ የዛሬው ቪዲዮ እዚህ ላይ እጨርሳለሁ።